አሁን እሷ ቪዛዋ ላይ የሚለው እጄ ላይ ያለ ፎርዋርድ አደረግልሃለሁ። ተስቢዬ ቪዛዋ የሚለው የተሰራላት በሬስቶራንቱ ስም አስተናጋጅ ተብሎ ነው፣ ዌይተርስ ተብሎ። አንድ ዌይተርስ ኢማራት ሀገር የትም ቦታ ህንድ ሬስቶራንት፣ ምን የትም ሬስቶራንት ትንሹ ደሞዝ 1200 ድርሃም ነው፣ ትንሹ ደሞዝ። እሷ ግን የሚከፈላት የአንድ ሰው የደሞዝ ሩብ ሩብ ነው እየተከፈላት የነበረው። 300 ድርሃም የማይሞላ ነበር ሲከፈላት የነበረው። 1200 ድርሃም ነው አንድ አስተናጋጅ የሚከፈለው። ደሞዝ ግን ሰው ቤት ሬስቶራንት ውስጥ እየሰራች ሀያ አንድ ሰዓታት እየሰራች ሰው ቤት እንኳን መዳም ቤት እየታረፈ እንኳን እየተሰራ ከዛ በላይ ይገኛል። እንዴት ነው? ሶስት መቶ ድርሃም አንድ ሺ አምስት መቶ የምትሉ አንድ ሺ አምስት መቶ ድርሃም ትልቁ ነው። ተውቱ። በትንሹ እናስላው ጊዜ ነው። በትንሹ አንድ ሺ ሁለት መቶ ድርሃም ነው የሚከፈለው አንድ አስተናጋጅ። እሷ ግን ሶስት መቶ የማይሞላ ድርሃም በኢትዮጵያ አስር ሺ ብር ነበር ሲከፈላት ዚህ ግፍ ስታዩ ግፍን ተቃወሙ፣ ኖ በሉ ለግፍ። ካለበለዚያ ነገ እናንተም ላይ ይደገማል። ነገ እህትሽ ላይ ወንድምክ ላይ ማንም ሰው እዚህ አረብ ሀገር መጥቶ የሚደርሰውን ግፍ አንዱ ሰው ግፍ ተሰርቶበት እባካችሁ የኢትዮጵያ ሕዝብ ድምጽ ሆኜ ተበድያለሁ፣ ግፍ ተሰርቶብኛል ብሎ ሚዲያ ላይ ወጥቶ እርዳታችሁን እየጠየቀ ያ ሰው ፍትህ ካላገኘ ምንም አያመጡም እነዚህ። አመላቸው ነው ሚዲያ ላይ ወጣው ለፍልፈው ይተውታል፣ እያለ ሁሉም እየበደለ እየበደለ ይቀጥላል።

ኢትዮጵያውያን ወቅት ለ ናቸው ፊችና አስተናጋጅ። አዎ፣ ሌሎቹ መጥተዋል። እንዲህ ብሎ ማለት ነው። ስለአወቁ እዚህ ላይ ላይ ስለሆነ ሰው እየላክን ያለ ነው። ሰው እንደላክን ስለአወቁ ጎረቤት ሌላ ዜጋ አምጥተው እንዲጠብቅላቸውአልበው እነሱ እንዳለ ወይ ኪችን ተጠብቀዋል ወይ ወጣዋል ለሌላ ዜጋ። አሁን ይሄ ሬስቶራንት የፓክስታኒ ሆኖ አላሉት፣ ግን ስሙ የኢትዮጵያ ነው። ጌጣጌጡ እንዳለ የኢትዮጵያ። ባለቤቷን ማናገር ፈልገን ነበረ። እንደበለው፣ አንተ ፊቱን ግን እንዳታሳይበት። እሺ ለከለን የሚሰፉት ማሳየት ነው። ፊቱ ሳታሳይ ግን ወደ ታች እያሳየክ እኔ ላናግረው። ከፈለገ ባረብኛ ከፈለገ በእንግሊዝ ነው። መርሃባ ሙምኪን ነትከለም

ላላ ላማ ማለውም የተባለውን እየነገረሽ ያለው እንደት ተቀጥመታ፣ ካለ ትመጣ ነበር። ትመጣ ነበረ። እሷን አይተፈርታ ካለ እኮ ባንክ ስቴትመንት እናንተ ስፖንሰር እንደነበራችሁ ማረጋገጫ ሁሉ ሦስት ቀን ሁሉ ይሄንን ጉዳይ ወደ ሚዲያ ያላወጣሁት ዛን ቅድም ያለችኝ ንገርሽ፣ እንደዚህ የሚያደርጉ ከሆነ ንገርሽ እንደው ሰሞኑ ደውላ እዚህ ቲክቶክ ላይ እንደተናገሩ ስታቅ የአዲስ አበባ ሴት ያው ምን ያለቻት፣ ያው ተንጋሪሽ ራሷ ምን አይነት ሴት የአዲስ አበባ ሴት ጋር እኔ እንደመጣሁኝ እሷ ጋር እጂ አግኝቻት አድርገኝ ሳገኛ ደሞሴን አልከፈለችኝም አራት ወር ደሞስ አለኝ። እንደዚህ አውጣ ሸኝታኝ አድርጄ ልጄ ምንም ነገር ልጅ እንኳን ለልጄ ልጅ ያለው ሰው ልጅ ያስባል ልጄ ምንም ነገር ገስ እንደዚህ ነው ያላከችኝ። እና ከቤተሰቦቼ ጋር ነው ብር ተልኮልኝ ብተከፍልኝ ነው እንደዚህ ብዬ አውራት እሷን ማለት ነው ሳወራ እኔ እጠይቃለሁኝ ምንም ነገር ለማንም እንዳትናገሪ እኔ እከፍልሻለሁ አስከፍልልሻለሁ ብላ በሰዓቱ ተናዳለች። ከእዛ ከትናንት ወዲያ ደውላ ጠይቂያታለሁኝ ስለጠየኳት የማንም ሰው እኔ ለማንም አይደለም ኢትዮጵያዊያን ሁሉ እኔ ሌላ ሰው ሄዶ ተበድሮ እንዳንጣላ ተቀብዬ አ ነሽ አለሁልሽ ማ ላ እግዚአብሔር ይመስገነሽአለ ሰማሃር ባለቤቷ ሬስቶራንቷ ባለቤት አሁን የሆነ አረብ ስጠይቅ ሌላ ፓኪስታኖቹ ገብተዋል እና እሷ አሜሪካን ተሳፍራለች እያለ ነው። ሬስቶራንቱ አሁን ፓኪስታኒዎቹ ምግብ እየበሉ